ሲቆርጠኝ ምጸጥ። እኔማ አውቀዋለሁኝ፣ ግን ምንም መናገር አልፈልግም። ምን አገባኝ፣ ሲያውቁት ይወቁት። እንግዲህ ፍቅር ያሸንፋል ምን ይባላል? ይባላል አይደለም መስዬ። በጣም ነው የምወድሽ፣ በጣም ነው የማከብርሽ፣ የኔ ማር

ንቸንቴላርኔት በጣም ነው የምወዳት። ገባሽ በጣም እናመሰግናለን። ሁላችንም ጥረት ነው። ስለዚህ እንግዲህ በኋላ ያሉትን ይበሉ፣ ለምን አይሰቀሉ? ምን አገባኝ። ሁላችሁም በእውነት ያገዛቸዋት ብዙ ሰዎች አሉ። ሃና ሃናን እና በጣም እናመሰግናለሁኝ። ያስቀየምኳችሁ ካላችሁ ደግሞ ይቅርታ ላለሁኝ። በውስጥ ሲጽፍሉኝ ነበር አልመለስኩኝም። እኔና ዴዚ አልተጣላንም መቼም አንጣላም። ፕራንክ መሆኑን ይወቁት። እኛ አውቀን ነው ዝም ያልነው። ፕራንክ መሆኑን ይወቁት። በደንብ አይሰማምና እናወራለን። አሌክስዬ፣ እንኳን ደስ ያለግ፣ እንኳን ደስ ያለ፣ እንኳን ደስ ያለ አሌክስ፣ ይሰማል

ንአግ ይማላራይያ አሌክስዬ በጣም ደስ ነው ያለኝ። እንግዲህ እንትን አድጉ ፎሎ መልሽስ አረግልሻለሁ። የዓለምዬ በቃ ዘና በሉ። እግዚአብሔር ትልቅ ነው። ሁሉን የፈቀደውን አደረገ። ከግግል ነቢያ እጅም እንኳን ደስ ያለሽ። በጣም ብዙ ለፍተሽላታለች እዚች ልጅ። አሌክስንም እንደታናሽ ወንድምሽ ነው የምታይው። እኔ ብዙም የሶሻል ሚዲያ ሰው አደለሁም፣ ገባ ዴዚ ታውቃለች። ስለዚህ ኤኒዌይ እድዝ ዋድድዝ በቃ ሃን ሳን። የሆነው ነገር እግዚአብሔር የፈቀደው ነገር ሆነ። የዴዚ እንፋኖች የአሌክስ እንፋኖች ሁላችሁንም እንኳን ደስ አላችሁ፣ ይህን በማየታችሁ። እንግዲህ አሁን ሁሉ ነገር ተጠቃለለ። ለዛ ሴት በቃ እንጆይ ያርጉ ምግባችሁን። ዊውል ቶክ ሌለረው ነው ዴዚዬ። ኦኬ ኦኬ ቴንክዩ አሌክስ ስላስገባሃኝ።

ኮፕሊንግ አድርጉ ሁላችሁ። ኮፕ ኮፕሊንግ አድርጉ ሁላችሁ። ኮፕሊንግ አድርጉ ሜቢ ሪፖርት ምናምን አይታወቅም። ይስ አሁን ደግሞ ያው ስለሚናደዱ አንዳንድ ጠላቶች ኮፕሊንግ አድርጉ። አለም የለም

አለምዬ ካለህ ገስት ላክልኝ፣ ገስት ላክ። ሞዴሬተር ስላለኝ አስገባለሁ። ወዴት ልትገቡ? አስገብኝ። ገደል ነው የምከታችሁ። ገደል ይዤ ይዤ ገደል ነው የምከታችሁ። ገደል ነው የምከታችሁ። ትክክለኛ ጋብቻው ነገ ነው የሚፈጸመው። ነው ው ፀጉር እየፈታሁ ነገ ተቆራርጬ ልመጣ። ነገ ተቆራርጬ ልመጣ ሆይ